በዛሬው ትምህርታችን የቪዲዮችን ደግሞ ለጀማሪዎች የሚሆን ትምህርት ወይም ቪዲዮ እንማማራለን። በተለይ ለእንግሊዘኛ ጀማሪ የሆናቸው ቤተሰቦች እንዴት በቀላሉ ማንበብና መጻፍ እንደምንችል ግልጽ በሆነና ቀላል በሆነ መንገድ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው ማለት ነው። ኦኬ፣ እንግዲህ እንደነገርኳችሁ ወደ ዛሬው ትምህርታችን ስንሄድ ለጀማሪዎች በሚሆን መልኩ እንዴት እንግሊዘኛን በቀላሉ እንደምናነብና በአማርኛ ውስጥ መተርጎም እንደምንችል የምንማር ይሆናል። እንጀምር። ኦኬ ከመጀመሪያው ስንጀምር ከመጀመሪያው ስንጀምር ይህን የምናየውን የእንግሊዘኛ ቃል እንዴት በቀላሉ እናነባለን የሚለውን ስንመለከት ከኛ የሚጠበቀው ምንድን ነው? አናባቢና ተነባቢ ድምፆችን መለየት ነው የሚሆነው በእርግጠኝነት ሃያ አንዱን ተነባቢ እና አምስቱን አናባቢ በደንብ የተረዳ ተማሪ ከዚህ ጋር መጥቶ ማንበብ ወይም መጻፍ በጣም ቀላል ነው የሚሆነው ማለት ነው። ሶ አሁን ከዚህ ጋር የምታዩት የመጀመሪ የእንግሊዝኛ አልፋቤት ኤ ነች። ኤ ኤ ደግሞ ምንድን ነች? አናባቢ ነች። ሶ ኤ ምን አይነት ድምፅ አላት፣ እንዴት ትነበባለች የሚለውን ነገር ስናይ ኤን እንደ አ እናነባታለን። እንደ አ ኦኬ ከዛ አር እንደምን ትነበባለች? እንደ ር ር የሚል ድምጽ ይኖራታል። ኢ አትነበብም፣ ወይም ደግሞ ሳይለንት ነች። ሳይለንት ነች። ሶ በአንድ ላይ ሲነበብ ምን ይሆናል ማለት ነው? ኤ እንደ አ ትነበባለች ብለናል። አርን እንደ ር ማንበብ ሰው አንና እርን በአንድ ላይ ስናነባቸው ምን ይሆናል? አ ር አር አር ተብሎ ይነበባል። በቀላሉ አር ብያነበብኩት ማለት ነው። ሶ ወደ ሁለተኛው ስንሄድ ዋይን እንደ ምን ማንበብ እንደ ይ ማንበብ እንደ ይ። ከዛ ኦ ይውን በአንድ ላይ ምን ብለን እናነበው እንደ ው ይነበባል። እንደው። ኦኬ። ዋይን እንደ ይ፣ ኦ ይውን ደግሞ እንደ ው ካነበብ ነው በአንድ ላይ ስናነበው ምን ይሆናል? ይ ው ይው ይው ብያነባዋለሁ። ኦኬ ከዛ ኦን እና ኬን በአንድ ላይ ምን ብለን እናንበው? ኦኬ ኦኬ ብለን እናነባዋለን። እስኪ በአንድ ላይ እናንበው አር ዩ ኦኬ? አሪው ኦኬ ብለን እናነባዋለን። ከዚህ ጋር ኮሽን ማርክ ወይም ደግሞ የጥያቄ ምልክት አለ። ለምንድን ነው እኛ ጥያቄ ለመጠየቅ ስንፈልግ ነው ይህንን ንግግር የምንጠቀመው ማለት ነው። ሰው አሪው አሪው ኦኬ ስንል ደህና ነህ ወይም ደህና ነሽ ለማለት ስንፈልግ የምንጠቀመው ነው። ሰው አሬ ኦኬ ማለት ደህና ነህ ወይም ደግሞ ደህና ነሽ ለማለት ይሆናል ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውን በተመሳሳይ ከመጀመሪያው ጋር ልዩነት የለውም። ኤን እንደ አ ማንበብ ነው። አርን ደግሞ እንደ ር ማንበብ ነው፣ እንደ ር። ኤን ምን አንድላትም አናነባትም ብለናል። ሰው ይህም በአንድ ላይ ስናነባው አ ር አር አር ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ዋይን እንደምናነባታለን ብለናል እንደ ይ እናነባታለን እንደ ይ ኦዩን ደግሞ እንደው ይነበባል ብለናል እንደው ይንና ውን ባንድ ላይ ስናነባቸው ይ ው ዩ ዩ ኦኬ ይስ ምን ይላል ኤስ ሲ ዩ አሁን ከዚህ ጋር ኤስ ሲ ዩ ነው ባንድ ላይ የምናነበው ምክንያቱም ምክንያቱም አናባቢና ተነባቢ ድምጾች በተከታታይ ስለመጡ ኤስሲዩ ነው በጋራ እንደ አንድ ድምፅ አንብበ ነው የምንሄድ ማለት ነው ሶ ኤስሲዩ እንደምን እንደ ይነበባል እንደ ሱ ሳይሆን እንደ ሱ ሳይሆን እንደ ሹ ይነበባል እንደ ሹ ኦኬ ኤስሲዩን ሹ እንላለን አርን እንደ ር እናነባዋለን ይህን ምን አንላትም ሳይለንት ነች ወይም ደግሞ አትነበብም ለምን የመጀመሪያዋ ቫውል ከተነበበች ቀጥ የሚመጡት ቫውሎች ወይም ደግሞ አናባቢዎች አይነበቡም። አይነበቡም በእንግሊዝኛ ሀግ ማለት ነው። ሶ በአንድ ላይ ስናነበው ሹ ር፣ ሹር፣ ሹር። አሁን ይህን ምን አላልናትም? አላነበብናትም ማለት ነው አላነበብናትም። እስኪ በአንድ ላይ እናነበው አር ዩ ሹር፣ አር ዩ ሹር። ምን ማለት ነው? ሹር ማለት እርግጠኛ እርግጠኛ መሆን ወይም ደግሞ እርግጠኛ ማለት ነው። ሹር ማለት ሰው በአንድ ላይ አሪዩ ሹር ስንል እርግጠኛ ነህ ወይም እርግጠኛ ነሽ ማለታችን ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ሶስተኛው ላይም ኤን አብለን ማንበብ ነው። አ አርን እንደር ኢ ሳይለንት ነች ብለናል። ሰው በአንድ ላይ ሲነበብ አ ር አር አር ብሎ ማንበብ ከዛ ወደዚኛው ስንሄድ ዋይ እንደምን ትነበባለች ብለናል? ዋይን እንደ ይ ማንበብ እንደ ይ። ኦ ዩ እንደ ዊ ይነበባል ብለናል እንደው ከዛ በአንድ ላይ ስናነባው ይ ው ዩ ዩ ብዬ አነባዋለሁ። ኦኬ ወደዚኛው ልሂድ። ከዚህ ጋር ደግሞ ደብሊዩ አይ በአንድ ላይ እንደምን ይነበባል? እንደ ዊ ማንበብ እንደ ዊ ከዛ ቲችን እንደዝ እንደዝ ከዛ በአንድ ላይ ዌይ እዝ ዌዝ ዌዝ። መልካም፣ ከዛ ኤም ኤ እንደምን ይነበባል? እንደ ሚ ይነበባል እንደ ሚ። እስኪ ባድ ላይ እናንበው አር ዩ ዌዝ ሜ፣ አር ዩ ዌዝ ሜ። ምን ማለት ነው? ከኔ ጋር ነህ ወይም ከኔ ጋር ነሽ ለማለት ስንፈልግ are you with me እንላለን። ኦኬ ይሄን በዚህ ካየን ወደዚህኛው ስንሄድ ከዚህ ጋር ምንም ልዩነት የለውም። ኤ እንደምን ይነበባል ብለናል፣ እስኪ ሞክረው። ኤን እንደ አ ማንበብ፣ አር እንደ ር። ኢ ምንድን ነች ብለናል? ሳይለንት ነች ወይም ደግሞ አትነበብም ብለናል። ኦኬ በአንድ ላይ አር አር አር ብለን እናነባዋለን። ኦኬ ወደዚህኛው ስንሄድ ዋይን እንደ ይ ማንበብ ብለናል። ኦ ይውን እንደ ው ማንበብ ሶ ይንና ውን በአንድ ላይ ስናነባቸው ይ ው ዩ ዩ። ኦኬ ወደዚኛው ስንሄድ ኤስኢን እንደምን ይነበባል? እንደ ስ ማንበብ እንደ ስ አርኢን እንደ ሬ እንደ ሬ፣ ከዛ ኢን ታልፉና፣ ኤስን እንደ ስ ማንበብ በአንድ ላይ ስታነቡት ስ ሬ ስ ስሬስ ስሬስ፣ ሙሉ ሲነበው አር ዩ ስሬስ፣ አሪው ስሬስ ምን ማለት ነው? እርግጠኛ ነህ ወይም እርግጠኛ ነሽ፣ እውነትህን ነው ወይም ደግሞ እውነትሽን ነው ለማለት ስንፈልግ አሪው ስሬስ እንላለን። ኦኬ ይህም በዚህ ካየን ወደዝኛው እንሂድ። ወደዝኛው ስንሄድ በተመሳሳይ ኤን እንደምናነባታለን ብለናል። ኤን እንደ አ ማንበብ ብለናል። አርን ደግሞ እንደ ር እናነባታለን ኤ ሳይለንት ነች ብለናል ሶ በአንድ ላይ ሲነበብ አር አር አር ተብሎ ይነበባል ኦኬ ወደዚኛው ስንሄድ ዋይን እንደ ይ ማንበብ ብለናል ኦዩን እንደ ው በአንድ ላይ ሲነበብ ይ ው ዩ ይው ብለን እናነባዋለን ኦኬ ወደዚኛው ስንሄድ ቢዩ እንደምን ይነበባል አሁን ከዚህ ጋር ቢዩውን እንደ ቡ ሳይሆን እንደምን ማንበብ፣ እንደ ቢ ማንበብ፣ እንደ ቢ። ከዛ ኤስ ወይም እንደ ዚ እናነባዋለን እንደ ዚ። እስኪ ባንድ ላይ እናነባው ቢ ዚ ቢ ዚ ቢ ዚ። በአንድ ላይ አር ዩ ቢ ዚ አር ዩ ቢ ዚ። ስራ ላይ ነህ ወይም ስራ ላይ ነሽ ለማለት ስንፈልግ አሪው ቢዚ እንላለን። ኦኬ ኢስ ምን ይላል? ወደ ስንሄድ በተመሳሳይ ኤ እንደ አ ትነበባለች ብለናል። ሶ አ እንላለን። አርን እንደ ር ማንበብ ኢ ሳይለንት ነች ብለናል። በአንድ ላይ ስናነበው አ ር አር አር። ኦኬ ወደዚኛው ስንሄድ ዋይን እንደ ይ፣ ኦ ዩ እንደ ዊ ይነበባል ብለናል። ሶ በአንድ ላይ ይ ው ዩ ዩ ብለን እናነበዋለን። ኦኬ ወደዚኛው ስንሄድ ቲአይ ታይ ታይ ተብሎ ይነበባል። አርን እንደ ር ማንበብ፣ ኤ ሳይለንት ነች ወይም ደግሞ እንዘላትና ዲን እንደ ድ ማንበብ። በአንድ ላይ ታይ ር ድ ታየርድ ታየርድ። ሙሉ ሲነበብ አር ዩ ታየርድ፣ አር ዩ ታየርድ። ደክሞሃል ወይም ደክሞሻል ለማለት ስንፈልግ አር ዩ ታየርድ እንላለን። ኦኬ ይህን በዚህ ካዬን ወደሚቀጥለው ስንሄድ ሲኤ እንደምን ይነበባል? እንደ ካ የሚነበብበት ሰዓት አለ። ከዚህ ጋር ግን እንደ ካ ሳይሆን እንደ ኮ እናነባዋለን። እንደ ኮ ለምንድን ነው እንደ ካ መነበብ እያለበት እንደ ኮ ያነበብ ነው? ምክንያቱም አሁን ተነባቢና አናባቢ ላይ አናባቢዎች ሁለት አይነት ድምፅ አላቸው፣ ሎንግ እና ሾርት ሎንግ ሳውንድ እንዳላቸው ሾርት ሳውንድ እንዳላቸው ወይም ደግሞ ረጅም ድምፅና አጭር ድምፅ ምንለው ማለት ነው ሰው በሎንግ ሳውንድ ጊዜ የራሱ ያነባብ መንገድ አለው፣ በሾርት ሳውንድ ጊዜ የራሱ ያነባብ መንገድ አለው ማለት ነው ሰው ከዚህ ጋር። ስለዚህ ሲኤን እንደምን ነው እናነበው እንደ ካ ሳይሆን እንደ ኮ ማንበብ። ኤል ኤል ይላል እንደ ል እናነበዋለን። ኤል ኤል ሁለት ተከታታይ ኮንሶናንቶች ወይም ደግሞ ተነባቢዎች ሲመጡ እንደ አንድ ድምፅ ማንበብ እንደ ል፣ ከዛ ዲን እንደ ድ በአንድ ላይ ኮ ል ድ ል ል ከዛ ኤሜን ሚ ብለን ማንባብ ሚ በአንድ ላይ ኮልድ ሚ ኮልድ ሚ ብለን እናነባዋለን። ኮልድ ሚ ማለት ነው ጥራኝ ማለት ነው። ልድ ማለት መጣራት ማለት ነው። ሚ ማለት ደግሞ እኔን ማለት ነው። ኮልድ ሚ ስንል ጥራኝ ማለት ነው። ወደ ስንሄድ በተመሳሳይ ቲኤን እንደ ታ ሳይሆን እንደ ቶ እናነባዋለን። ከዛ ኤል ሳይለንት ነች። ኬን እንደ ክ በአንድ ላይ ቶ ክ ቶክ ቶክ። ከዛ ኤምኢን ሚ ተብሎን የሚነበብ ሚ በአንድ ላይ ሲነበብ ቶክ ሚ ቶክ ሚ ማለት አውራኝ፣ አውራኝ ወይም ደግሞ አነጋግረኝ ለማለት ስንፈልግ ቶክ ሚ እንላለን። ኦኬ። ወደዚህኛው ስንሄድ ደብሊው ኢ እንደ ወይ ይነበባል። ከዛ ኢ ሳይለንት ነች። አርን እንደ ር እናነባታለን። በአንድ ላይ ዊ ር ዌር ዌር። ከዛ ኤምኢን እንደ ሚ ማንበብ እንደ ሚ። በአንድ ላይ ሲነበብ ዌር ሚ ዌር ሚ ምንድን ነው? አልብሰኝ ወይም ደግሞ አልብሽኝ ለማለት ስንፈልግ ዌር ሚ እንላለን። ኦኬ ይስ ምን ይላል? አይ እንደምን ትነበባለች? አይን አይ ብለን እናነባለን። ከዛ ኤኤም አም ተብሎ ይነበባል። ኦኬ ይህስ ምን ይላል? ኤስን እንደ ስ፣ ፒኢ እንደ ፒ፣ ኤ ሳይለንት ነች፣ ኬን እንደ ክ ማንበብ። በአንድ ላይ እስ ፒ ክ ስፔክ ስፔክ። ሙሉ ሲነበብ አይ አም ስፒክ አይ አም ስፒክ። ምን እላለሁ? እናገራለሁ። እናገራለሁ ማለት ነው። መልካም ወደዚህኛው ስንሄድ ሲዩ እንደ ከ ይነበባል፣ ቲን እንደ ት ማንበብ፣ በአንድ ላይ ሲነበብ ከት ከት ከት። ኦኬ ይስ ምን ይላል? ቲን እንደ ት፣ አርኢን እንደ ሪ ማንበብ፣ የመጨረሻዋን ኢን ሳይለንት ማድረግ ወይም ደግሞ አለ ማንበብ በአንድ ላይ ሲነበብ ት ሪ ትሪ ትሪ ተብሎ ይነበባል። ሙሉ ሲነበብ ከት ትሪ ካት ትሪ ምን ማለት ነው? ዛፉን ቁረጠው፣ ዛፉን ቁረጠው እንደማለት ነው። ኦኬ ወደ መጨረሻው ስንሄድ ፒን እንደ ፕ እናነባዋለን፣ እንደ ፕ። ከዛ ኤልኢን እንደ ኤልኢን እንደምናነባዋለን፣ እንደ ሌ እናነባዋለን። ከዛ ኢን ሳይለንት ማድረግ ወይም ደግሞ አለማንበብ፣ ኤስ ኢን እንደ ዝ ማንበብ። በአንድ ላይ ፕ ሌ ዝ፣ ፕሌስ ፕሌስ ብለን እናነባዋለን። ከዛ ኤስ አይ እንደ ሲቲን እንደ ትም አንበባ እንደ ሲነበብ ሴት ሴት ሴት። ሙሉ ሲነበብ ፕሌስ ሴት። ፕሌስ ሴት ማ ማለት ነው? እባክህ ተቀመጥ ማለት ነው። ፕሊስ ማለት እባክህ ማለት ነው። ሲት መቀመጥ ነው። ሰው ፕሊስ ሲት ስንል እባክህ ተቀመጥ ወይም ደግሞ እባክሽ ተቀመጭ ለማለት ስንፈልግ ፕሊስ ሲት እንላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ እንግሊዘኛን መለማመድ በአጭር ቀን ውስጥ መጽሐፍ ማንበብ እንችላለን። በእርግጠኝነት የምንለቃቸውን ቪዲዮዎች ወይም ደግሞ ትምህርቶች ተከታትለው ሳይሰለች የተማረ ተማሪ በአጭር ጊዜ ውስጥ ለውጥ በማምጣት በቀላሉ እንግሊዘኛን ማንበብ መጻፍ ይችላል ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።